ሰላም ሰላም፣ ጤና ይስጥልኝ ወዴ ለንድ ሻት ቤተሰቦች እንደምን አላችሁ? ይ በጣም ደህና ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ መድሃኔያለም እንዴት አላችሁ? ደህና ናችሁ? ሁላችሁም በያላችሁ በሰላማችሁ ብዝት ዝት ይበልልኝ። ይኸው እንግዲህ ከአንድ ወር በኋላ መጥቻለሁ። እኔ ቤት ከገባሁኝ አንድ ወር አርፎኛል። ያው ስልኬ ከተሰረቀ አንድ ወር አለፈኝ። የማርያም የተሰረቀ ስልኬ፣ ማርያም ደግሞ አለፈች አንድ እና በስንት ጣጣ ነው ኢሜል የተመለሰልኝ ክሊብ የተመለሰልኝ። በጣም ብዙ እንትን አስጠበቀኝ ብዙ ነው ያሰቃየኝ። ገርማችሁና ውድ ቤተሰቦች በጣም ይቅርታ እንግዲህ ምንም ማድረግ ስላልቻልኩኝ ነው እስከዛሬ የቆየሁባችሁ። በያላችሁበት እና እንዴት ናችሁ? ሁላችሁም ሰላም ናችሁ? በዓል እንዴት ነበረ? ፋሲካ በኋላ አልፏአለው። ያው ግን ከዛ በኋላ ስላልተገናኘም ብዬ ነው እንጂ እና እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ያው ባብርሽ እንዳያችሁት ወደ ጎጃም ይቻለውኝ ቻው ብያለሁ። በሱ እንትን በእሱ ቻናል እዛ ጋር እንዳያችሁኝ ከዛ በኋላ አልመጣሁም። አሁን ወደ ጎጃም በሰላም ገብቻለሁ ማለት ነው። አሁን ወደ ወዲቱ ደብረ ማርቆስ ከተማ ነኝ። ያው አሁን ደግሞ የት ነኝ? የሆነ ስራ ቦታ ሲ የሆነ ሱቅ ነኝ፣ ኬሚካል ሱቅ ነኝ። እና ኬሚካል የምትፈልጉ ካላችሁ ገጠሩ አካባቢ ዘመድ ቤተሰብ ምናምን ያላችሁ እኛ ጋር ይገኛል፣ ከኔ ጋር ማገናኘት ትችላላችሁ ማለት ነው። እና ለማንኛውም ውድ ቤተሰቦቼ ስለ ስራ ላወራ አይደለም የመጣሁት ስለጠፋሁባችሁ ሰላም ልላችሁና ያለውበትን ልነግራችሁ በጣም ስለናፈቃችሁኝም በዛው ሰላም ለበላችሁ ብዬ ነው። ውድ ቤተሰቦቼ ካብርሽ ጋር ያለን ግንኙነት እንግዲህ እንደምታዩት ነው። ለጊዜው ወደ አዲስ አበባ ለተወሰነ ሰዓት አልመለስም። ለተወሰነ ጊዜ ማለት ይሄን በዚህን ቀን ነው ባለላችሁም ብቻ፣ ግን ትንሽ ሰዓት ትንሽ ጊዜ ቆያለሁኝ እዚህ ነገሮች እስከሚረጋጉ ድረስ ነገሮች እስከሚስተካከሉ ድረስ እዚህ ይቆያለው ማለት ነው። ግን ያው መመለስ አይቀርም። ውድ የፈንድሻቱ ቤተሰቦች እንዳትረሱኝ። ያው አብርሃም ልክ አይደለም ንግግሩ። ከሱ ጋር እንቀጥላለን አንቀጠልም፣ እግዚአብሔር ያውቀዋል። ግን አሁን ያው አልተቀየምኩትም ችግር የለውም። በቃ የተናገራቸው ንግግሮች ምናምን ደስ ባይሉም ያው የተወሰነ ብንኮራረፍም ብንቀያይምም ግን አልቀይመውም ችግር የለውም። እሱ መልካምነቱ ስለሚበልጥ ችግር የለውም። ግን በቤተሰብ ስለመጣብኝ ቤተሰቦችን የራሳቸው ጉዳይ ምናምን ስላለኝ ትንሽ ደብሮኛል። እኔ ከወደደ ቤተሰቦችን መውደድ ማክበር ስላለበት ማለት ነው፣ ግዴታ ነው። ዛሬ ጀምሮ እንደዚህ አይነት ንግግር ከመጣ ትንሽ ቆይተን ሌላ ችግር ውስጥ ነው የምንገባው እና ካሁኑ ከቤተሰብ ጋር ክብር እፈልጋለሁ። ከአሁኑ እንደዚህ ከሆነ በጣም ያስጠላል። ዘላቂነታችን ዘላቂታችን መጨረሻችን አያምርም እና አብርሽም፣ ቪዲዮም ታየዋለህ። ያው ደውለህ ይቅርታ ብለኸኛል። በእርግጥ በውስጥ በኩል አውርተናል ብዙ ነገር፣ ግን ያው ቤተሰቦችም ስለማያውቁ ያወራነውን ስለማያውቁ በዚህ ጋር ድጋሚ ለመናገር የፈለኩት አብርሽ፣ ያው ትንሽ ብታስቀይመኝም፣ ግን ችግር የለውም ማለት ችግር የለውም ማለት ጥብቅ የሚጀብህ አልኖርም ማለት ነው እንጂ የተናገርከው ነገር ችግር የለውም ማለት አይደለም። ችግር አለው። በቤተሰብ ድርድር የለም። በእነሱ ነው እዚህ የደረስኩት፣ በእነሱ ነው እዚህ የመጣሁት። እነሱ ባይኖሩ እዚህ አልደርስም ነበረ፣ አታገኘኝም ነበረ ምናምን። ቤተሰቦችን ካከበር እኔ ጀመር መጀመሪያ ከምንም በላይ ቤተሰቦችን የሚያከብር ወንድ ነው የምፈልገው። ከምንም በላይ ቤተሰቦችን የማያከብር ወንድ አልፈልግም፣ ጭራሽ ነው የማልፈልገው። ረ በቤተሰብ ደረድር አላውቅም። እኔን የፈለገውን ሊያደርግ እንችላለን እንጂ ቤተሰቤ በጭራሽ እመቤቴን የምሬን፣ በጭራሽ አረ፣ በስማ ሚነካብኝ ሰው አሉት የተከበሩ እናቴ፣ ተከብሮ የኖሩ ቤተሰብ እንዴት በኔ ምክንያት ይዋረዱ? ደሞ እና እንደዚህ አይነት እንትን አልፈልግም። ችግር የለውም ማለት የተናገርከው ንግግር ችግር የለውም ማለት አይደለም። ግን በቃ ይቅር ባይ ስለሆንከኝ ይቅር እልሃለሁ ለማለት የፈለኩኝና ውድ የፈንድሻ ቤተሰቦች ለማንኛውም ፍቅራችሁ አይለኝ። እንግዲህ ዛሬ የጠፋሁትን ያክል ብቅ ለማለት ነው የመጣሁት፣ ሰላም እላችሁ የመጣሁት ጌታው። እንግዲህ ጌታ ላይም ነበርኩ። ብርሃን፣ እንኳን ደስ ያለሽ። ለማንኛውም ይጀልሻለሁ። በአንቺ ምክንያት እንኳንም ባይሆንም እንኳን ሄድኩት፣ ግን ይጀልሻለሁ። እንኳን ደስ ያለሽ በዚህ አጋጣሚ ግን እንደዚህ አይነት ሰው አትሁኝ። ለማንኛውም እኔ አላማ ያለኝ ሰው ስለሆንኩኝና፣ ስራ መስራት፣ ከቤተሰቦች ጋር በሰላም መኖር አላማም ያለኝ ወደፊት ብዙ አላማ ያለኝ ሰው ስለሆንኩኝ ነው እንጂ እንዳንቺ አይነት ሰው በሆን ኖሮ ሌላ ታሪክ ውስጥ እንገባ ነበረ። ሌላ ታሪክ ውስጥ አንቺ ያደረግሽውን እኔ ማድረግ አቅቶኝ አይደለም። አንቺ ካደረግሽውን በላይ ላደርግሽ ይችላለሁ። ግን አላማ አለኝ። አላማ ያለኝ ሰው ነኝ። ሰውን በተንኮል ሳጠምድ፣ ሳሳድድ የምኖር ሰው አይደለሁም ሰዎችን በማጥመድ ለሰው ተንኮል በማሰብ ለሰው መጥፎ ነገር በማድረግ ማጥፈው ጊዜ የለኝም እኔ አላማ ያለኝ ልጅ ነኝና ባንቺ ልክና በአንቺ አተሳሰብ በአንቺ ሁኔታ ልውስጥ ከተሽ ሌላ ብዙ ነገር ስለተከቸኝ ነበረ ግን ደግሞ እሱን ያላደረኩት ህግ ጋር ህግ ጋር ሄጄ አንችን አንቺን መክሰስ ያልፈለኩት አላማ ስላለኝ ነው ከዚህ ምንም ነገርም ስላልሆንኩኝ እግዚአብሔር ይመስገንም ስላላደረጋችሁኝም ነው። ላደረግሽው ሙከራ ግን እግዚአብሔር ይክፈልሽ፣ እግዚአብሔር ይክፈልሽ ነው። እኔ እንትን አለልሽም። እኔ እንደዚህ ሌላ ነገር ስትከገቢ ደግሞ ይበልጥ ስለማባረሽው ይበልጥ ከአንቺ በላይ ሰይጣን ስለሆንኩኝ ባልጀምረው ይሻላል ብዬ ስላሰብኩኝ ነው ምንም ዝም ያልኩሽ እንጂ። ተፈርተሽ ምናምን ነገር እንዳይመስልሽ ወይም ከህግ አልፈሽም እንዳይመስልሽ። በዚህ አጋጣሚ ማንም ሰው ከህግ የሚያልፍ የለም። ትንሽ ጊዜ ስለነበረችኝ፣ ጠባብ ጊዜ ስለነበረችኝ እና አላማም ስላለኝ ነው ከአንቺ ጋር እዚያ ስሳገጥ አላማን እንዳላቋርጥ እንዳረሳ፣ ሌላ ችግር እንዳልፈጥር፣ ሌላ ጊዜ እንዳልፈጅ፣ መስጠት ያለብኝን ጊዜ ትቼ ለአንቺ ጊዜ እንዳልሰጥ ስለፈለኩኝ ነው እና የኔ እናት እንደዚህ አይነት መጥፎ ሀሳቦችን ከአእምሮሽ አስወጪ ለራስሽም ሰላም አይኖርሽም ለራስሽም ደስታ አይኖርሽም እና ውድ ቤተሰቦቼ ማለት የምፈልገው ነገር በቃ በዙሪያችሁ በጣም ብዙ መልካም ሰዎች ይኖራሉ በጣም ብዙ ክፉ ሰዎች ይኖራሉ ለእናንተ ጥሩ ሰው መስለው ግን ሰይጣን የሆኑ ሰዎች አሉ መብለጥ የሚፈልጉ ኧረ በስመ አብ ሁሉም እኔ እኮ በዙሪያ ማለት ነው ብዙ መልካም ሰዎችም አሉ መጥፎ ሰዎችም አሉ፣ ግን መልካም ሰዎች ይበልጣሉ። እግዚአብሔር ይመስገን በእኔ ዙሪያ ያሉ ሰዎች መልካም ሰዎች ይበልጣሉ። አንዳንድ የማይታወቅባቸው መሰሪዎች ግን አሉ። በቃ ሲታዩ እንዲህ ሲታዩ ሰው ፊት ሰው መስለው ለብቻ ግን ሰይጣን የሆኑ ማለት ነው። ከእንዲህ ስታዩቸው ሰው የሚመስሉ የሚያስመስሉ፣ በቃ ሰው ነን እያሉ የሚያወሩ ግን ሰው ያልሆኑ አውሬዎች አሉ፣ እራስ ወዳዶች በቃ ይሄ እኔ ብቻ የበላይ ልሁን እናንተ ተቀብራችሁ እኔ ወደ ላይ ልውጣ እናንተ ጾመራችሁ እኔ ልብላ የሚሉ ሰዎች አሉ። ግዴታ ልሄድ ልብላ ስላችሁ ምግብ ብቻ አይደለም፣ ምግብ ብቻ አይደለም። በስራ አሁን የሆነ ስራ ስትሰሩ እናንተ እናንተን የማያወጣችሁ ነገር ለእናንተ ይሰጣሉ። እነሱን ግን በእናንተ ስም እነሱ ከፍ እንዲሉ ይፈልጋሉ። በእናንተ ስም መነገድ፣ በእናንተ ስም መለወጥ በእናንተ አንቺ አንተ በሰራህበት በሰራሽበት አንቺ በከፈልሽበት ዋጋ እነሱ ሊጠቀሙ የአንቺን ዋጋ ግን ወርታች የሚያወርዱ ሰዎች አሉ። እንደዛ እያደረጉ እንኳን ነው እየተጠቀሙባችሁ እንኳን እየተጠቀሙባችሁ እንኳን ዋጋ አይሰጧችሁም። እናንተ ዝቅ ነው የሚያደርጓችሁ። የሆነን ነገር ለማለፍ አሜን ብላችሁ ብትቀበሉ ዝም ብላችሁ ስታልፍ እንደጅል እንደሞኝ ትታያላችሁ። እና እንደዚህ የሚያደርግ ሰው አለ። እኔ እግዚአብሔር ይመስገን ሰዎችን አውቃለሁ ማለት አውቃለሁ ማለት፣ በዙሪያ ያሉ ሰዎችን ምን ምን ሊያደርጉኝ እንደፈለጉ ምን እንደሚያስቡ ምናምን እረዳለሁ። ቢያንስ መቶ ፐርሰንት ማወቅ ባልችልም፣ ግን የሰዎችን እንትን ለመረዳት በጣም ቅርብ ነኝ፣ እግዚአብሔር ይመስገን። ግን አልፋለሁ፣ አልፋለሁ ይሄን ቪዲዮ የምታየው ልትኖር ትችላላችሁ ከክፉ ሰዎች መካከል ማለት ነው። እንድታዩትም እንድትሰሙትም ስለምፈልግ ነኝ ያልምዘበዝበው እና አውቃለሁ ብልጥ እየሆናችሁብኝ እንደሆን እየተጠቀማችሁብኝ እንደሆን ምናምን አውቃለሁ። ግን እያወቅኩም ዝም እላለሁ። አውቂ አውቄ ግን የሆነ ቀን እንትን ካልኩ በቃ በጣም ሰውነታችሁ ብላ ላይ የሚያስጠላኝ፣ በቃ ይሄ እንዳስጠላችሁ እንግ እንድታቁት እፈልጋለሁ። እንደ ደበራችሁ እንድታቁት እፈልጋለሁ ምናምን እና ውድ ቤተሰቦቼ እንደዚህ የሚጠቀሙባችሁን ሰዎች እናንተን ዝቅ በተለይ ክብር ክብራችሁን ዝቅ የሚያደርግ ሰው በቃ ይጠቀምባችሁ፣ እሺ ይጠቀምባችሁ፣ ችግር የለም፣ እግዚአብሔር ነገ ስለሚመልስለት ይጠቀምባችሁ። ግን ክብራችሁን ዝቅ የሚያደርግ ከሰው የማይቆጥራችሁ ይሄ በቃ በማትከበሩበት ቦታ በቃ አትዋሉ። ማርያምን አትዋሉ፣ ተዋቸው እርግፍ አርጋችሁ። በቃ በማትከበሩበት ቦታ አትዋሉ። ቦታ ለማይሰጣችሁ ሰው ክብር ለማይሰጣችሁ እናንተ ቫልዩ ለማይሰጣችሁ ቦታ በቃ የማይመቻችሁ ቦታ፣ ደስታ የማይሰጣችሁ ቦታ አትዋሉ። በቃ ይቅርባችሁ። ለሰው ምናምን ብላችሁ አትዋሉ። እኔ ከዚህ በኋላ አላደርገውም። በቃኝ። እስካሁን ደስ ኖር ያለው ለሰው ደስታ ስል ስራ እንኳን ስሰራ ማለት ነው እየተሰደብኩ ዩቲዩብ ስራ ስሰራ እየተሰደብኩ ተነጋግረን በሰራ ነው ስራ እኔ እየተወቀስኩበት እየተሰደብኩበት፣ ያ ሌላ ሰው ባመጣው ሀሳብ እየተሰደብበታለሁ እወቀስበታለሁ። ሰው አያውቅም እኔ የተሰደፉበት ኮመንታተሮች ተመልካቾች እኔ እንደ ሰይጣን አይተውኝ ምናምን እንደ ክፉ አይተውኝ ይሰድቡኛል። ግን ከኔ ማንነት የውጭ የሆነ ስራ እሰራለሁ፣ ሰውን ለማስደሰት ማለት ነው። በቃ ስሪ ሲሉኝ እሺ እላለሁ። አንደኛ መውጣት እፈልጋለሁ፣ መውጣት እፈልጋለሁ። ሁለተኛ ደግሞ ሰውን ማስከፋት አልፈልግም እና ሰዎችን ላለማስከፋት ራሴ ይከፋለሁ። ሰዎችን ለማስደሰት የራሴን ደስታ አጣለሁ። የሰዎችን ስም ላለማጥፋት የራሴን ስም አጠፋለሁ አስጠፋለሁ። እና እንደዚህ ያደረኩ ልክ አይደለም አልነበርኩም፣ ማርያምን። አሁን ሲገባኝ ግን በቃ በጣም ነው የሚጻጽተኝ። ከዛ ሰው ጋር ያሳለፉት ሰዓት ራሱ እንዴ፣ ሁሉም ነገር እንደዛ። ለምታደርገው እስከሚጫወትብኝ ምን ሁኜ ነው ነው ያልኩት፣ እግዚአብሔር። የበግ ለምድ የበግ ለምድ ለብሰው ተኩላዎች አሉ። በቃ እውነት ነው የምላችሁ። ና ከእንደዚህ አይነት ሰዎች እራቁ፣ ፈጽማችሁ እራቁ። በቃ አያስፈልግም፣ እራቁ እና በጣም ደጋግሞ ደጋግሞ የሚጎዷችሁን ደጋግሞ ደጋግሞ እዛው ላይ ያልታወቀብን እየመሰላቸው፣ ግን ድቁስ ድቁስ በሞራላችሁም በምናችሁም የሚጫወቱባችሁን ሰዎች እግዚአብሔር ይክፈለው። ግን በተቻላችሁ መጠን ከነቃችሁ በኋላ ራቁ። እኔ እኮ ነቅቸም እያወቅሁም ግን እንዲጠቀሙብኝ እፈቅድላቸዋለሁ። አንድ ሰው በጣም ብዙ ሺ ጊዜ እንዲጎዳኝ እፈቅድለታለሁ። ለምዶን ዶን አረቀ ከዛ እንዴ ከቆረጥ በኋላ ግን አልበለስ እና ውድ ቤተሰቦች በጣም ተፈልፍኩባችሁ እና ውድ ቤተሰቦች በጣም ይቅርታ ብዛውባችሁ። በቃ የማትናገሩ የማታቁ እየመሰላችኋቸው ግን ብዙ መቀለድ መጫወት የሚፈልጉባችሁ ሰዎች ይኖራሉ። ብዙ መልካም ሰዎችም አሉ። ስለ መልካም ሰዎች ይሁን ሰዎች ስለማላነሳ ነው እንጂ እግዚአብሔር ይመስገን መልካም ሰዎች በዙሪያ ከክፉ ሰዎች መልካም ሰዎች ይበልጣሉ። ክፉ ሰው ሁለት ሶስት ሰው ቢሆን ቢኖር ነው አንድ ሁለት ቢኖር ነው። ሁሉም መልካም ነው። ለእኔ እግዚአብሔር ይመስገን በጣም ጥሩች ናቸው። አብርሽ አብርሽ ለእኔ ከምንም በላይ መልካም ሰው ነው። አብርሃም በጣም የማከብረው በጣም የምወደው በቃ ትልቅ ቦታ ያለኝ አንቱ ብዬ የምኖር ትልቅ ሰው ነው። በዚህ አጋጣሚ አብርሽን እንዳጠረጥሩ ትፈልጋለሁ። እሱ ለእኔ በጣም ጥሩ ሰው ነው። ሁሉም ሰው በለኔ ጥሩ ነው፣ ግን ማታስቧቸው ልትገምታቸው ማችሏቸው ሰዎች ናቸው በህይወታችሁ ውስጥ እንትን የሚሉና ለማንኛውም ውድ እንዲሻጡ ቤተሰቦች፣ የተሰማኝን የተናገርኩት ካበዛውባችሁ በጣም ይቅርታ አድርጉልኝ፣ በጣም ይቅርታ። ያው እኔ ያለፍኩበትን መነገራችሁ ምናልባት ለአንድ ሰው ለሁለት ሰው ሊጠቅም ይችላል ብዬ ስላስቡን ሳላስቦን ሁሉ ያወራውት እኔ ሰላም እላችሁ ብቻ ነበር የገባሁኝ እና ውድ ቤተሰቦቼ የፈንድሻት ቤተሰቦች የሙ ቤተሰቦች በጣም ወዳጁ በጣም ነው ማከብራችሁ። ስራሽ ምንድን ነው? ያለሽበት ቦታ ምንድን ነው? ኬሚካልስ ምንድን ነው ብላችሁ የምትፈልጉ መልስ የምትፈልጉ የምጠይቁ ሰዎች ካላችሁ ኮመንት አስቀምጡልኝ በዝርዝር፣ ሌላ ቪዲዮ ላይ አስረዳችኋል። ሌላ ደብረ ማርቆስ ውስጥ ደብረ ማርቆስ ላይ የማሳያችሁ ነገር የምትፈልጉት ነገር ካለም እንደዚሁ ጠይቁኝ። ጊዜ ሲኖረኝ ውድቀር እንዲሆኑ ጽቼ ቀርጭ ምናምን አሳያችኋለሁ። አሁን የስራ ወቅት ስለሆነ ቤተሰቦችን ማግኘት ስላለብኝ ነው። እሺ አልመጣም ያልኳችሁ። ይሄ የምታዩት ስራ ቦታ ነው። ትንሽ የሱ ክምችች። ሌላ በትልቁ እንመጣለን። ገና ገና ዛሬ መግቢያዬ ነው። ዝም ብዬ ከፍቼው ነው። እና ምንድን ነው ለምትሉ ደግሞ በደንብ አስረዳችኋለሁ። ከባለሙያ ጋር ቆሜ ማለት ነው አስረዳችኋለሁ ብያለሁ። በሰላማችሁ ስት ልኝ ወዳችኋለሁ። ቻው